ፈተናዎች ጨርሰው ቢጠፉ ማንም ሰው ሊድን አይችልም። ሌቦች አንድ ወቅት ወደ አንድ አረጋዊ መጡና እኛ የመጣነው ያለህን ነገር ሁሉ ልንወስድብህ ነው አለ። እርሱ ልጆቼ የፈለጋችሁትን ሁሉ ሰዱ። በባቱ ያገኙትን ሁሉ ይዘው ከሄዱ በኋላ የአረጋዊ የሆነች ነገር ተንጠልጥላ ሳያዩት ጥለዋት እንደሄዱ ሳይ ያችን እቃ ይዞ እየሮጠ። ተከተላቸው እና ከኋላቸው ጠርቶ ይህችን ነገር ረሳችኋል፣ ለአንድ ነገር ትሆናችኋለችእና ወሰዷት። ሌቦቹ ባረጋዊው ትዕግስት በመገረም የወሰዷትን ሁሉ መልሰው በየቦታው ካስቀመጡ በኋላ እርስ በርሳቸው በእውነት ይህ ሰው የእግዚአብሔር ሰው ነው ተባብለው ንስሐ ገቡ። አባ ፔሜን አባ ዮሐንስ ሐጺር ከማንኛውም ውጣ ወረድና ድካም ነጻ ይሆን ዘንድ ሰብዓዊ ፍላጎቶችና ስሜቶች እንዲያጠፋለት ወደ እግዚአብሔር እንደጸለየ ተናገረ። ከዚያም አባ ዮሐንስ ወደ አንድ አረጋዊ ደና አሁን ያለውት ያለምንም ምንም ፈተና ፍጹም ሰላም ውስጥ ነው። አረጋዊውም እንዲህ አለው፣ ቀድሞ የነበርክበት ትጋትና ተጋድሎ መልሰህ ታገኝ ዘንድ በፈተና ሕይወት ውስጥ እንድትኖር እግዚአብሔር መልሰህ ለምነው። ነፍሳችን የምታደርገውና የምትበለጽገው በፈተና ነውና፣ ስለዚህም እግዚአብሔርን ለመነው። ፈተናው ሲመጣም ያጠፋለን ዘንድ እግዚአብሔርን አልጠየቀም፣ ነገር ግን ፈተናውን ይወጣው ዘንድ ኃይሉና አጽናቱን ስጠኝል ነበር። በጠባብ በር ለመግባት እንታገል። ዛፎች በክረምቱ የዝናቦችን ፍርና ውስጥ ጸንተው ካላለፉ በስተቀር ፍሬ ሊያፈሩ እንደማይችሉ ሁሉ በእኛም እንዲሆነው ይህ የአሁኑ ዘመናችን የውሽን ፍርና የማህበል ማበል ጊዜ ነው። ስለዚህ መንግሥተ ሰማያትን ለመውረስ የምንችለው በብዙ ፈተናዎች፣ ውጣ ውረዶች በኩል በማለፍ ነው። በአንድ ታላቅ አረጋዊ አቅራቢያ የሚኖር አንድ ወንድም ወደ አንድ አረጋዊ አባት እየገባ ይሰርቀው ነበር። አረጋዊ አባት ለዕለት ኑሮ የሚሆነውን ነገር እስከሚያጣ ድረስ ቢቸገርም ምንም ክፉ ቃል አልተናገረውም። ነገር ግን ወንድም ምን ስለሚያስፈልገው ምንም አይደለም እያለ የበለጠ በትጋት ይሰራ ነበር። ይህ አረጋዊ ሊሙስ ሲል ወንድሞች ሁሉ በዙሪያው ተሰብስቦ ቆሞ ሳለ ይሰርቀው የነበረውን ከእርሱ ጋር ቆሞ ባየው ጊዜ ና ወደዚህ፣ ከዚያም እጆቹን እየሳመ እነዚህ እጆች አመሰግናችኋለሁ፣ ወደ መንግሥተ ሰማያት ሊሄድ ያልኩት በእነርሱ ነውና፣ ያም ወንድም ጥፋቱ ታወቀውና ተጸጽቶ ንስሐ ገባ። በአረጋዊ አባት በተደረገው ነገር ልቡ ተነክቶ ከዛ በኋላ የተፈተነና የሚጋደል ብርቱ መነኩሴ ሆነ። አንድ መነኩሴ አብዝቶ የሚነክፈውና የሚያሳዝነው ሰው ሲያገኝ ወደዛ ሰው አዘውትሮ ይሄድ እንደነበር ተነገረ። እርሱም እንዲህ ይል ነበር። እንደዚህ አይነት ነቃፊዎች የበረከትና የክብር ምንጮች ናቸው። የሚያመሰግኑ ሰዎች ግን ነፍስን የሚያታልሉ እና የሚያውቁ ናቸው። ብዙ ብሎ የሚጠራ ሰው እያታለለ ነው ተብሏልና አንድ ሰው ወደ ገዳም ሄድና ገንዘብ አምጥቶ ከአረጋዊ ያለ አንዱ ይህን ገንዘብን ካወሰድ አሁን ስለሸመገልክና ስለደከም የሚያስፈልግህን ግዛበት አለ። የሸመገለውና የታመመው አረጋዊ ከ60 ዓመት ጀምሮ እስካሁን ድረስ የመገበኝን የተንከባከበኝን በአንዴ ከኔ ልትወስድብኝ መጣ። በዚህ ሁሉ ዘመን ይሻመኝ አንድም ነገር አጥቼና አስጨንቆኝ አያውቅም። እርሱ ይመግበኛል ይንከባከበኛል እንጂ እንዲህ ብሎ ምንም ሳይቀበል ቀረ። ከአረጋውያን አንዱ ከወጣቶች መካከል አረጋውያንን ወደ ሕይወት መንገድ የመራቸው እንዳሉ በቅዱሳን ሲነገር መስማቱን ተናገረ። ለዚህም የሚከተለውን ታሪክ አወሳ። አብዝቶ የሚጠጣና ሰካራም የነበረ አንድ ሽማግሌ ነበር። በየቀኑ ምንጣፍ የሰሌን ይሰራና ወደ መንደር ሄዶ ሽጦ ገንዘቡን ይጠጣበታል። ኋላ ላይ አንድ ወንድም ከእርሱ ጋር ለመኖር መጣ። እርሱም ምንጣፍ ይሰራ ነበር። ሽማግሌው የዛን ወንድም ምንጣፍ የሚወስድና ሽጦ የሁለቱንም ምንጣፍ ዋጋ ይጠጣበታል። ማታ ላይ ትንሽ ዳቦ ብቻ ያመጣለታል። ይህ ወንድም ምንም ነገር ሳይናገረው ለሶስት ዓመታት እንዲሁ ሲያደርግ ኖረ። ከዚህ ጊዜ በኋላ ያ ወንድም ለራሱ ምን ያህል ነው እየተቸገርኩ ያለሁት? የሚበላው እንኳ የሚያመጣልኝ እዚህ ገባ የማትባል ትንሽ ዳቦ ነው። እንግዲህ እስከዚህ ቦታ መሄድ አለብኝ። በውስጡ ነገሩን አመላልሶ ማሰሩ ጀመረ። እንዲህ በማለት የት ነው የሚሄደው? ይህን የጋራ ሕይወት የምኖረው ስለ እግዚአብሔር ስለሆነ እዚሁ እቆያለሁ። ወዲያውኑ መልአክ ተገለጠለትና ነገ ወደ አንተ መጣለሁ እና ከዚህ ወጣ አትሂድ። በዚያን ቀን ያ ወንድም ሽማግሌውን አባ ዛሬ አትሂድ፣ ጓደኞች ይመጡ ይወስዱኛል እያለ ለመነው። ያ ሽማግሌ የሚሄድበት ሰዓት ሲደርስ ለዛ ወንድም ልጄ ዛሬ አይመጡም ዘግይተዋል። ያ ወንድም ግን አባ በእርግጥ ይመጣሉ አይቀሩም እንዲህ ሲናገረው ሳለ ያን ሽማግሌ እንቅልፍ ወሰደው። ሽማግሌውም እያለቀሰ እንዲህ አለው፣ ልጅ ሆይ ወዮልኝ ይህን ያህል ዘመን በግድየለሽነትና በከንቱ ኑርዳለሁና፣ አንተ ግን ባጭር ጊዜ ውስጥ ነፍስህን በትዕግሥት አድናሃታል። ከዚያ ቀን ጀምሮ ያ ሽማግሌ አስተዋይ፣ ጠንቃቃና የተፈተነ መኖክስ ይሆነ። አንድ ወቅት ፈላስፎች መነኮሳትን ለመፈተን መጡ ከመነኮሳት አንዱ ጌጠኛ ልብስ ለብሶ ሲያልፍ ፈላስፋዎቹ ወደዚህ ና አሉት። ህዝብ ግን በቁጣ መንፈስ አፌዘባቸው። ሌላ መነኩሴ ሲያልፍ፣ አንተ መናጢ ሽማግሌ ሆንክ፣ መነኩሴውን ወደዚህ ና እንዲመጣም አስገደዱት። ከዚያም ጆሮው ላይ በቡጥ መቱት። እርሱ ግን መልሶ ሌላኛውም ፊቱ ሰጣቸው። በአንዴ ፈላስፎቹ ከፊቱ ወደቁና በእውነት መነኩሴ ማለት ይህ ነው አሉ። ቀጥሎም ከመካከላችሁ አስቀምጡትና አንድ ብለው ጠየቁት። እናንተ በበረሃ የምትኖሩ መነኩሳት ከኛ የበለጠ የምታደርጉት ነገር ምንድነው? እናንተ ትጾማላችሁ? እኛ ምን እንጾማለን። እናንተ ትጠነቀቃላችሁ? እኛም ንጠነቀቃለን። በአጠቃላይ እናንተ የምታደርጉትን እኛ ምን እናደርጋለን። በበረሃ የምትኖሩ እናንተ ከእኛ ከኛ የበለጠ ምንታደርጋላችሁ ምን ታደርጋላችሁ? አረጋዊው ሲመልስም እኛ በእግዚአብሔር ቸነት ተስፋ እናደርጋለን። ስለ ሀሳባችንና ንግግራችን በእጅጉ እንጠነቀቃለን። እነርሱም እንዲህ አሉ፣ እኛ ይህንን ማድረግ አንችልም። ባዩትና በሰሙት ነገር ትምህርትና ጥቅም አግኝተው ሄዱ። በአንድ ቦታ የሚኖሩ ሁለት መነኮሳት ነበሩ። አንድ ታላቅ አረጋዊ ሊፈትናቸው አስቦ ወደ እነርሱ መጣ። በትሩን አነሳና፣ የአንደኛውን አትክልቶች ይጨፈጭፋቸው ጀመር። ይህን ሲያይ ያ ወንድም ራሱን ደበቀ። ሌላ ሁሉ ተጨፍጭፎ አንዲቱ ብቻ ስትቀር፣ ያ ወንድም አረጋዊ አባ ፈቃድ ከሆነ አዘጋጃትና አብረን እንመገባዘን ይችን ብትተዋት። አረጋዊ በዛ ወንድም ፊት ይቅርታ አድርግልኝ ብሎ ወደቀና ወንድሜ ሆይ ስለ ጽናት ትዕግሥት፣ መንፈስ ቅዱስ ያድርበዋል። ከሀው አንዱ በዓት ውስጥ ብቻውን ሳለ ተበጸበዘ፣ ተቆጣም። በዚህ ጊዜ ወደ አባት ዮርዶስ ሄደና ነገሩን ነገረው። አረጋዊ አባትም ሂድና ህሊና አናልክም፣ ራስን ዝቅ አድርግ። ብቸኝነቱን በትናውን ተተ ከወንድሞች ጋር አብረኩን ወደ ገዳም ተመለሰ። ከሀው ጋር መኖር ጀመረ። ከጥቂት ጊዜ በኋላ ወደ አረጋዊ አባት ተመለሰና ከወንድሞች ጋር እረፍት አላገኙ። አባት ዮሮስም ብቻውን እረፍትና ሰላም ካላገኘ ወይም ደግሞ ከወንድሞች ጋር በመኖር ሰላም ካላገኘ ለምን ወደ ምንኩስና ሕይወት መጣ? የምንኩስና ሕይወት የመረዝከውን ሀዘን ትቀበልና ስታከዝ ዘንድ አይደለምን? ከምንኩስና ስንት ዓመት እንደሆነ እስኪ ነገረኝ። እርሱም ስምንት ዓመት ነው አለው። አረጋዊውም እኔ በዚህ አስኬማ ውስጥ መኖር ከጀመርኩ ሰባ ዓመት ሆኖኛል ሆኖም ግን እስካሁን ድረስ ገና አረፍት አላገኘው አንተ ግን በስምንት ዓመት በረፍት ውስጥ ሆን ዘንድ ትወዳለህ? ያም ወንድም በዚህ ነገር ተጽናንቶ ሄደ። አንድ አረጋዊ እንዲህ አለ፣ ሰው መሆንን ለድካም እንደ ምክንያት አታቅርብ፣ በትዕግስት መልአክ መሆን ትችላለህና። ጌታችን ለሚወዱትና ፈቃዱን ለሚፈጽሙት እንደ መላእክት የሆኑ ዘንድ ተስፋ አስደርጓቸዋልና። አንድ ግብፃዊ ወንድም ሶርያዊውን አባ ዜኖን ሊጠይቅ ሄደና ስለሚደርስበት ፈተናና ስለ ድካሙ ለአባ ዜኖ ይነግረው ጀመር። አባ ዜኖም ተደነቀና አንድ ያለው ግብፃዊያን ያላቸውን መልካም ነገር ይሰውሩና በሌሉባቸው ስተቶች ድክመቶች እንኳን ሳይቀር ያለማቋረጥ ራሳቸውን ይወቅሳሉ። ሶርያውያንና ግሪኮች ግን የሌላቸውን መልካም ነገር ያላቸው ለመምሰል ይሞክራል። ተፋታቸውና ድክመቶቻቸውን ደግሞ ይደብቃሉ። የመጽሐፈ ገነት ጸሐፊ ኋላ ላይ በቅዱስ ዮሐንስ አፈወርቅ የቢታንያ ጳጳስ ተደርጎ የተሾመ ጳላድዮስ እንዲህ አለ። አንድ ቀን በባት መቀመጥን በመሰልቸት ፈተና ውስጥ በነበርኩ ጊዜ ወደ አባ መቃርዮስ ዘእስክንድርያ አሄድኩና በዚህ ቦታ በመሆን በሕይወት ላይ ምንም ያሻሻልከው ነገር ስለሌለ ከዚህ ሄድ እያሉ ሐሳቦች ያሰቃዩኛልና መላ አድርግ ብዬ የጠየኩት። እርሱም ስለ ክርስቶስ እነዚህን ግድግዳዎች እየጠበቅኩ ነው ብለህ ነገራቸው።